የዘጠነኛው ሺ ተከታታይ ድራማዎች ላይ የምታወቀው አቡን በጣም በሚገርም ሁኔታ እንግዲህ ሱራፌል ብስራት ከዶክተርዋ ጋር ተድሯል። ባለቤቱ እንግዲህ ዶክተር ሄርሜላ ተስፋዬ ናት። እንግዲህ በጣም ይወዳታል። በጣም እንደሚያፈቅራት ጨምረም ነው። በጣም ጨዋ ስርዓት ያላት እንደሆነ ጨምረም የደረሱን መረጃዎች ያሳያሉ። አርቲስት ሱራፌል ብስራትና ዶክተር ሄርሜላ ተስፋዬ ተጣምሯል። በርካቶችም እንኳን ደስ አላችሁ በማለት መልካም ምኞታቸውን እየገለጹላቸው ይገኛሉ። ሱራፌል ብስራት በዘጠነኛ ሺህ ድራማ አርቲስትና እንዲሁም የድራማውን ደራሲ ሱራፌል ብስራት ከዶክተር ዋጋ ነው። እንግዲህ በጣም በሚገርም ሁኔታ ደራሲም እንደሆነ ጨምረም ነው የወጡት መረጃዎች የሚያሳዩት የሚገ የሚገርም ፐርፎርመንስ ወይም ብቃት የአክቲንግ ፐርፎርመንሱ ይለያል፣ በማለትም በርካቶች የሚገልጹታል። ከዛም በርካታ ኢትዮጵያውያን ያውቁታል። ተጽዕኖ ያሳደረ ድንቅ ኢትዮጵያዊ፣ በአሁኑ ሰዓት ትወና ላይ ካሉት ወጣት አርቲስቶች መካከል አንዱ እንደሆነ ጭምርም የደረሱን መረጃዎች ያሳያሉ። እንኳን ደስ አላችሁ! የአብርሃምና የሳራ ያርግላችሁ። ሚኪ ነኝ ከሚኪታበሩ ኢንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።